የሚዲያው እድገት ደግሞ በተለይ ባለፉት ሁለት ሶስት ዓመታት ወደ ድህረ እውነት ዓለም ከቶናል። ብዙ ውሽከታዎች፣ ብዙ ውሸቶች ይሰማሉ። በጣም ብዙ አንዳንዱ ያስደንቃል፣ ያስቃል። ስለ እኔ ከኔ በላይ የሚነግረኝ ሚዲያ አለ። ስለ ፕራይም ሚኒስትር ኦፊስ ከፕራይም ሚኒስትር ኦፊስ ሰራተኛ በላይ የሚናገር ሚዲያ አለ። ደግሞ ምንም ሀፍረት የለም መረጃ አግኝቻለሁ ብሎ ይናገራል። ከየት አገኘውም ይጠይቅ ሰው የለም ክሮስ ቼክ ማድረግ የለም፣ ትሪያንጉሌት ማድረግ የለም። በቃ አንዱ አለ አለ ነው። እና የፖስት ትሩዝ በጣም ብዙ ውሸቶች፣ በጣም ብዙ የፈጠራ ዜናዎች የሚታዩበት ዘመን ደግሞ ፈጥረዋል። በመበራከቱ ልክ በዚያው ልክ በጣም ብዙ ውሸቶች፣ ብዙ የማይገቡ ዜናዎች፣ ዲስኢንፎርሜሽኖች፣ ሮንግ የሆኑ ኢንፎርሜሽኖች ይሰራጫሉ። ትንሽ ተስፋ ያለው ነገር ኢንፎርሜሽኑ መስመር እየሳተ ሲመጣ ህዝቡ ደግሞ ከዚያም እየተጎዳ ሲመጣ እንደ ከዚህ ቀደሙ የሰማውን ሁሉ የማመን ጉዳይ ደግሞ ለውጣል። የሰው ልጅ አንድም በሳር ሀ ብሎ አሊያም በአሳር ዋ ብሎ የሚማረው የሚባለው አባባል ሰርቷል። በሚዲያ ብዙ ጊዜ በአሳር ዋ እያልን ቀምሰን ከደረሰብን ፍዳ በመነሳት ሰዎች የሰሙትን ወሬ ይሄ ነገር እውነት ነው፣ አጣርታችኋል፣ ከሌላ ሰው ሰምታችኋል ማለት ጀምሯል። አላለቀም ግን ጀምረዋል። ይሄ ደግሞ ጥሩ እድገት ነው። ወደ ፖስት ውስጥ አስገብቶ በጣም ውሸቶች አሉ። የማጣራት ዝንባሌ ደግሞ እየተፈጠረ መጥቷል። ይሄንን ማጥራቱን እያሳደግን፣ ህዝቡ ሶሻል ሚዲያ ሲባል የእውነት ምንጭ ሳይሆን የበርካታ ውሸቶች ምንጭ እንደሆነ አውቆ ወደ እውነት የሚያምሩ ሚዲያዎች ለይቶ ሲያበላሹ ሲያሳስኑ የሚጠየቁ መሆናቸውን አረጋግጦ እየመረጠ የሚጠቀም ከሆነ ውሸት እየቀነሰ እውነት እየበዛ ኢንፎርማቲቭ ሚዲያዎች እየበዙ ይሄዳል ብዬ ተስፋ አደርጋለሁ። በእኛ ሁኔታ በቁጥርም በሳይዝም በአሰራርም በከፍተኛ ደረጃ ሚዲያው ተለቋል። ብዙ በቀሳ ያለብን ለምንድን ነው ሚዲያው እንዳሻው እንዲናገር የፈቀዳችሁት የሚል ነው። እኛ ደግሞ ያለን ሀሳብ ጀማሪዎች ነን፣ ከአሁኑ ማፈን ከጀመን ክሪኤቲቪቲ ይጠፋል። አሁን ከመቶ ሺህ በላይ ኮንቴንት ኢትዮጵያ ውስጥ አሉ በዩቱብ በቲክቶክ የሚሰሩ ሁሉ ትክክል ላይሆን ይችላል፣ ሁሉ ፕሮፌሽናል ላይሆን ይችላል። መከልከል ስንጀምር ግን ይገታል እና እየሰፋ ቀስያን እያስተማርን እየገራን ብንሄድ ይመረጣል በሚል ነው ለቀቅ ያደረግ ነውና፣ ሚዲያው በኢትዮጵያ ታሪክ ታይቶ ባልታየ ቁጥር፣ ስፋት እና ጊዜ የሚዲያው ብዛት የዜናው ብዛት እኮ ለመስማትም አስቸጋሪ ኢትዮጵያ ውስጥ ነው። በዚያ ልክ ነው ያለው። እየገራን እያረቅን እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም፣ ግን እየቀነስን መሄድ ይኖርብናል ብዬ አምናለሁ።